በጣም ጥንቃቄ ማድረግ ያለብን ማለት ነው። እነዚህ ሰባት ፊደሎች በቁጥር እንያዛቸው። ሰባት ፊደሎች ወፍራም ፊደሎች ናቸው። እነዚህ ፊደሎች በሚመጡ ሰዓት አፍ በንባብ በአየር በምንቀራ ሰዓት ይሞላል። በጣም ወፍራም ናቸው። ፊደሉም ያስታውቃል። እነዚህ ሰባት ፊደሎች አጭሩ በሆነ መንገድ መያዝ እንችላለን ማለት

ቀጥሎ የሚመጣው ጦ ጦ ጦ አምስት ስድስተኛ ኦፍ ኦፍ ሰባተኛ የሚመጣው ናቸው። ናቸ በምላስና በላይኛው ተናያል ዑልያ የሚነበበው እነዚህ ሰባት ፊደሎች ወፍራም ናቸው። በጣም መጠንቀቅ ያለብን ማለት ነው። ከዚህ ውጭ ያሉት ሀያ አንድ ፊደላት ከሰባቱ ውጪ ማለት ነው፣ ሙረቀቅ ናቸው፣ ቀጭን ናቸው። ይህን ጊዜ አንድ ቁራ የሚቀራ ሰው ብዙ ጊዜ የሚከሰት ነገር ስለሆነም ወፍራም ፊደሎች አካባቢ አጠገብ ቀጭን ፊደል ሲመጣ ቀጭኖቹን የማወፈር ነገር ይመጣል። ለምን? የወፍራሞቹ ተጽዕኖ ቀጭኖቹ ላይ ስለሚያርፍ ማለት ነው። ስለዚህ ወፍራምና ቀጭን በሚመጣ ሰዓት ቀጭን ፊደል ከጠቀስናቸው ሰባቱ ውጭ፣ ከዛ ወፍራሞቹ ከዛ ቀጭኑ እንደዚህ በሚመጣ ሳት ጥንቃቄ ማድረግ መቻል አለብን ማለት ነው። ለምሳሌ ለቆል ኢንሳን እንዳለ ወፍራም ላም፣ መሃል ደግሞ ቀጭን መ፣ ከዛ ደግሞ ቃፍ መጠ ስለዚህ አንዳንድ ሰው ምንል ሎ ለምን ምን ያደርጋል? ይወፍራል። በማን ተጽዕኖ? በቃፍ በኻ ተጽዕኖል ስለዚህ ወፍራም ለ ቀጭን፣ ወፍራም ለ ለ በዚህ መሰረት ወፍራምና ቀጭን ፊደሎችን መጠቀም መቻል አለብን ማለት ነው። ኢንቲባህ እናድርግ። ብዙ ጊዜ የሚቀራ ሰው ያለበት ስህተት እንደዚህ አይነት ሆኖ እናገኘዋለን። ያወፍራል መወፈር የለበትን መወፈር ያለበትን ደግሞ ያወፍራል መወፈር የሌለበትን የሚያወፍርበት መወፈር ያለበትን የሚያቀጥርበት ሁኔታ አለ። አንዳንዴ የነዚህ ፊደሎች አብሮ ጎረቤት ሆኖ መምጣታቸው ተጽኗለ ማለት ነው። ሌላው ወደ እናንተ ማደርሰው ተመሳሳይ ፊደሎች አንድ ላይ ይመጣሉ በተመሳሳይ ሐረካ በተለይ ሲመጡ መጠንቀቅ መቻል አለበት። ለምሳሌ ሐምዛ እና ሐምዛ ፈትሐ እና ፈትሐ ሆኖ ሲመጡ سواء عليهم انذرتهم انذرتهم ተመልከቱ። አብዛኛው ሰው ተመሳሳይ ሐረካ ኖሯቸው፣ አናባቢ ኖሯቸው ተመሳሳይ አይነት ፊደሎች ከመጡ አብዛኛው ሰው አንዱን ነው የሚያነበው። አንዘርትኩም ብሎ አንዱን ሊያነብ ይችላል። ስለዚህ ምን ያስፈልጋል? ሁለቱንም ለማንበብ ጥንቃቄ ማድረግ ያስፈልጋል። ስለዚህ የተጁድ ምሆራን ኢንቲባህ ያስፈልጋል። በቃ ተመሳሳይ አይነት ፊደል አንድ ላይ በሚመጣ ሰዓት፣ በተለይ ደግሞ ተመሳሳይ አናባቢ ካላቸው ብዙ ሰው አንዱን ቀርቶ ነው የሚያልፈው። ለምን ተመሳሳይ ሰዓት ምላሳችን አንድ ቦታ ስለሚነሳ አንዱን የቀረን ይመስለንና አንዱን የምንዘልበት ሁኔታ አለና እነዚህን ሁለት ነጥቦች በቁርአን ሂደታችን ላይ እናስተካክል። እነዚህ ባስቀመጥናቸው ከቪዲዮ በታች በሰፈሩ